ብልጽግና ፓርቲ ባካሄደው ሁለተኛ ጠቅላላ ጉባኤ ከቃል እስከ ባህል በሚል መሪ ቃል ፓርቲው በተለያዩ ዘርፎች ያከናወናቸው ተግባራት ላይ ውይይት አድርጎ አቅጣጫዎችና ውሳኔዎችን ማስቀመጡ ይታወሳል። ይህን ተከትሎም ፓርቲው ባስቀመጣቸው አቅጣጫዎች ላይ ከወጣቶች ክንፍ ጋር የሚደረገው ውይይት ውሳኔዎችን ለመፈጸምና ለማስፈጸም ሚናው ከፍተኛ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ አበራ ገልጸዋል። ደግሞ ከወጣቶች መካከል ተመርጣችሁ የፓርቲያችን አቅም የሆናችሁ ግማሾቻችሁ የፓርቲያችን አባላት፣ ሌሎቻችሁ ደግሞ ነገ የፓርቲያችን አባል ለመሆን የተሰባሰባችሁ ኃይሎች ስለሆናችሁ ለፓርቲያችን ትልቅ አቅም ናችሁና ይሄው ውሳኔና አቅጣጫ በመፈጸምና በማስፈጸም ሂደት ውስጥ የሚኖራችሁ ሚና የጎላ ነው ማለት ነው። የበለጸገች ኢትዮጵያን እውን ለማድረግ ብልጽግና ፓርቲ በትኩረት እየሰራ እንደሚገኝ የገለጹት የብልጽግና ፓርቲ የወጣቶች ክንፍ ምክትል ኃላፊ ሰብለ በቀለ ወጣቶች በሀገር ልማትና ግንባታ ላይ እውቀታቸውን፣ ጉልበታቸውንና አጠቃላይ አቅማቸውን በመጠቀም የድርሻቸውን ሊወጡ እንደሚገባ አሳስበዋል። የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ጉዞ ውስጥ የወጣቶችን ተሳትፎ፣ የወጣቶችን አበርክቶ እንደዚሁም የወጣቶችን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎችን እየሰራ ይገኛል አሁንም የወጣቶችን ተሳትፎ እና አጠቃላይ ተጠቃሚነት ለማረጋገጥ እየሰራ ያለውንም በቀጣይ የሚሰሩ ስራዎችን ከቃል ወደ ባህል ለማሸጋገር የጉባኤ ውሳኔዎቻችን እንዲሰርጽ እና የዕለት ተዕለት ተግባር እንዲሆን መፈጸም እና ማስፈጸም ስለሚያስፈልግ ይሄ መድረክ አስፈላጊ ሆኖ ተዘጋጅቷል በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ በተቀመጡ አቅጣጫዎች ላይ ሰነድ ቀርቦ ወጣቶቹ ውይይት አድርገውበታል። በገዢ ትርክት፣ የባህር በር ጉዳይ፣ ሜጋ ፕሮጀክቶች፣ ብሔራዊ ጥቅምና አረንጓዴ አሻራ በግብርናና መሠረተ ልማት እንዲሁም ሌሎች ጉዳዮች ወጣቶቹ በጥልቀት ከተወያዩባቸው ጉዳዮች መካከል ተጠቃሽ ናቸው። በውይይቱም ወጣቶቹ አካባቢያዊ፣ ክልላዊና ሀገራዊ ነባራዊ ሁኔታዎችን መነሻ በማድረግ ፓርቲው ባለፉት ጊዜያት ያከናወናቸው ወሳኝና ሕዝብን ተጠቃሚ የሚያደርጉ ሥራዎችን አጠናክሮ እንዲቀጥልና ለዚህ ለዚህም የድርሻቸውን እንደሚወጡ ገልጸዋል። ጸጥታው ጉዳይም በተጨባጭ እየተመራና በተጨባጭ ውጤት እያመጣ ዛሬ ከኮካ ከቱም ከተማ ወደ ኮካ በቅጥቅጥ እስከመሄድ የገበያ ትስስር የተሳለጠበት በዘላቂነት ሰላም ለማምጣት የክልላችን መንግስት የወሰደውን ኮሚትመንት እኛ በዞናችን ወጣቶች ስም ክብር አለን፣ ምስጋና አለን። ወጣቱ ከመታሰር ከመታጎር ከመታፈን አጉል ስያመ ተሰጥቶ አጉልተ ቦዘና እየተባለ የሌለ ስያመ ተሰጥቶ እንዲሰደድ ከማድረግ ይልቅ በአገሪቱ በአካባቢው አልምቶ ተጠቃሚ እንደሆነ የተደረገው ጥረት ፀሐይ የመውጥቀ ሀቅ ነው ማይካድ እንዳደረ አምናለሁ። እየተፈጠረም ግን ችግሩን በጣም መቀነስ ያልተቻለበት ሁኔታ ስላለ በደንብ እዚህ ላይ አሁንም በጣም መስራት ይቀረናል ብዬ በግል ያስባል ነው። እና ፎከስ ማድረግ አለብን ከመንግስት በምንቀበለው ብር ብቻ ሳይሆን ክሬቲቭ ሆነን የሆነ ነገሮችን ፈጥረን እንድንሰራ ነው፣ የአካባቢውን ጸጋ የአካባቢን ሀብት መሰረት ያደረገ እቅድ ታቅዶ ስራ ድል ፈጠራ የሚባሉትን ስራ ክሎት ኢንተርፕራይዝ የሚባሉት ተቋም አቅደው በጋራ በመናበብ በቅርጅት ካልሰሩ አሁንም ቢሆን የኢኮኖሚ ጥያቄ የስራ ድል ፈጠራ ጥያቄ ጥያቄውን ይቀጠላለሁ። ከክልሉ ከተለያዩ ዞኖችና ከተማ አስተዳደሮች የተወጣጡ የብልጽግና ፓርቲ ወጣቶች ክንፍ አመራሮች አባላትና ደጋፊዎች የተሳተፉ ሲሆን ከከተማ አስተዳደር እስከ ፌዴራል ያሉ የስራ ኃላፊዎች በውይይቱ ላይ ተገኝተውበታል።